የሪፎርም ፕሮግራማችን ላይ ሪፎርም ስኬሊንግ አፕ እና ትራንስፎርሜሽን ፕሮግራም ነው የሚለው ወይም የለውጥ የማስፋትና የትራንስፎርሜሽን ፕሮግራም ነው የሚለው ይሄ ብዙዎች ጥያቄ ጠይቃሉ። ከዚ እንጀምራለን። ለምን አን ነው? ሶስቱም የለውጥ እንትኖች ናቸው ተመሳሳይነት አላቸው፣ ልዩነት አላቸው። ሪፎርም ወይም ደግሞ ለውጥ ሲባል አሁን ያለውን ነገር ማስተካከል መለወጥ ማለት ነው። የሆነ ግድፈት አለው ሚስተካከል ነገር አለው ተንጋዶ የበቀለ ነገር አለው እሱን ማስተካከል ማለት ነው። እንደዛ ሲሆን ቅልጥፍናና ጥራትን ፍጥነትና ቅልጥፍና ለመጨመር ሊሆን ኤፊሽንሲና ኤፊሽንሲ ወይ ደግሞ ኤፌክቲቭነስ ለመጨመር ሊሆን ይችላል ማለት ሶ ያ ማለት ስርዓት ውስጥ አንድ ስርዓት ውስጥ የሆነ ዊክነስ ይኖራል። አንድ መስራት ቤት የሆነ ደካማ ጎን የሆነ የሳተ ነገር ይኖራል። እሱን ለይቶ ስፔሲፊክ የሆነ ችግርን ማስተካከል። እንደዛ ስታረጉ የሆነች ነገር አሁን ሂማን ሬሶርስ ነው ችግሩ ካላችሁ ሂማን ሬሶርስ፣ ፋይናንስ ነው ካላችሁ ፋይናንስ። የሆነ ስርዓት አለ ሲስተም አለ ፍሎው እያደረገ ነው በጥሩ ሁኔታ፣ አንድ ቦታ ላይ ግን ችግር አለ። እንደዛ ሲሆን ትላል ሶ ሪፎርም አጀስትመንት ነው። ስርዓቱን መቀየር አይደለም፣ ስርዓት ውስጥ ማስተካከያ ማድረግ ነው። ሶ ስርዓቱን በመሰረቱ ያስቀጥላል። ሶ ሪፎርም ማለት የቁጥር ለውጥ ነው፣ ኢንክሪመንታል እዛው እያለ ስርዓቱ ሳይቀየር ማስተካከል ግን ስርዓቱን ሜንቴን የማድረግ ሂደት ነው። የሪፎርም ፎከስ ያለውን ስርዓት ሳያፈርስ ማስተካከል ላይ ነው። ባህሪው ደግሞ የለውጡ ባህሪ በሪፎርም ምክንያት የሚመጣው ለውጥ ኢንክሪመንታል ነው። ፖሊሲ ሬጉሌሽን፣ ወይ ደግሞ የስርዓቶች ለውጥ ፕሮሲጀር፣ የሥነ ስርዓት ለውጥ ሊያመጣ ይችላል። ለምሳሌ ታክስ ስርዓት ውስጥ የሆነ ልፖል ክፍተት ካለ እሱን ማስተካከል እንደ ሪፎርም ሊታይ ይችላል። ስኬሊንግ አፕ ደግሞ ፎከሱ ምንድን ነው? የሆነ ሳክሰስፉል እንትን አላችሁ። የሆነ ነገር ሰርታችሁ ሳክቶላችኋል። ግን ሰይ ለምሳሌ አሪፍ ስራ ሰርተን ሂማን ሪሶርስ ዲፓርትመንት ወይ ፋይናንስ ላይ ጥሩ ነገር አምጥተናል። ያ ስራ ለሁሉም የሚዳረስ ከሆነ ለመስሪያ ቤቱ በሙሉ ኦር ሁሉም አካዳሚ ኢትዮጵያ ውስጥ ወይ አፍሪካ ውስጥ መስፋት አለብን። ማዳረስ ነው። የሆነ ስፔሲፊክ ፕሮግራም አለ፣ ፕራክቲስ አለ የሆነ ጣልቃ የገባንበት ነገር አለ እሱ ሳክሰስፉል ሆኗል፣ ውጤታማ ሆኗል። ግን አልሰፋም። የሆነ ቦታ ላይ ነው ያለው። እሱ ማስፋት ላይ ነው ፎከሱ ማለት ነው። ሪፎርም ስኬሊንግ አፕ ማለት የሆነ ሳክሰስፉል ነገር ለሰፊ ጂኦግራፊያዊ ኤሪያ ወይም ደግሞ ህዝብ ማዳረስ ማለት ነው። ሶ ምን ማለት ነው? የሚሰራ ነገር አለ። ያን የሚሰራ ነገር ለብዙ ቦታ ማዳረስ ነው። ዩ ሃቭ ሳምቲንግ የልዲን እሱን ማስፋት ነው ማለት ነው። ባህሪው ደሞ ምንድን ነው? አሁንም እድገትና ማስፋት ላይ ያተኮራል። ግሮዝና ኤክስፓንሽን ላይ ያተኮራል። ሶ ሀብት ይፈልጋል፣ ቅድ ይፈልጋል። ደሞ ስኬሊንግ አፕ ስለሆነ ትንሽ ቦታ ላይ መሞከር ቀላል ነው። ሰፊ ቦታ ላይ ስትሞክሩ ኮኦርዲኔሽን ይጠይቃል። ብዙ ሰዎችን፣ ብዙ አካባቢዎችን፣ ብዙ መስሪያ ቤቶችን ስለሚጠይቅ በቂ ሀብት መመደብ ይጠይቃል አስቀድሞ በቅድ መዘጋጀት የመዘጋጀት ይጠይቃል። ከሁሉ በላይ ደግሞ ኮኦርዲኔቲንግ ኢንስቲትዩሽን ኮኦርዲኔቲንግ ሜካኒዝም ያስፈልጋል ማለት ነው። ትራንስፎርሜሽን ግን የዓይነት ለውጥ ነው። መሰረታዊና ጥልቅ ለውጥን ነው የሚጠይቀው። ያ ደግሞ የስርዓቱን ኮር ባህሪ ኦርስ መዋቅር ይቀይራል። ሶ ቅድም ኢንክሪመንታል ቼንጅ ነው ብለናል ሪፎርም ስኬሊንግ አፕ ምን ብለናል ግሮውዝ እና ኤክስፓንሽን ነው ብለናል። እዚህ ላይ ግን አልት ፕሮፋውንድ እና ፋንዳመንታል ቼንጅ ነው፣ መሰረታዊ እና ጥልቅ ለውጥ ነው። የስርዓቱን ምንነት ኮር አይደንቲቲውን ኮር ኔቸሩን ይቀይራል ማለት ነው። ሶ የእሴት የእምነት የባህል ለውጥ ብዙ ጊዜ ትራንስፎርሜሽን በቫሊዩ የእሴት ለውጥ አለ። ኦርም የብሊፍ ሲስተሙ ማለት ሃይማኖት ላይሆን ይችላል። ብሊፍ የምታምኑበት ነገር ተቀይሯል፣ ባህልም ተቀይሯል ማለት ነው። ሶ አዲስ ነገር መፍጠር ነው ማለት። ያኛው ስርዓቱን ኤግዚስቲንግ ሲስተም አጀስት ማድረግ ነው ሪፎርም። ይሄኛው የሚሰራ ነገር አለ እስኬሊንግ አፕ፣ እሱም ማስፋት ነው ሪፎርም። ትራንስፎርሜሽን ግን ኮምፕሊትሊ ስርዓቱን አልተር ማድረግ ነው። በትራንስፎርሜሽን ምክንያት የሚመጣው ለውጥ ባህሪ ምንድነው? ራዲካል ነው። አንደኛ መሰረታዊ ለውጥ ነው። ሁለተኛ ሁሉን አቀፍ ነው፣ ኮምፕሪሄንሲቭ ነው፣ ጥልቅ ነው እንደገና የቴክኖሎጂ የተቋምና የባህል ለውጥ ሊጠይቅ ይችላል። ሶ ሪፎርም ማለት ስርዓት ውስጥ የሚደረግ ማስተካከያ ነው ኤግዚስቲንግ ሲስተም ላል። ስኬሊንግ አፕ ማለት የሚሰራ ነገር ማስፋት ማለት ነው። ትራንስፎርሜሽን ማለት ደግሞ ስርዓቱን፣ ባህሉን፣ ብሊፉን፣ ቴክኖሎጂውን፣ ቫሊውን፣ ካልቸሩን ኮምፕሊትሊ አልተር ማድረግ ነው። እነዚህ እነዚህ እንትኖች የሚያመሳሰላቸው ነገር አለ። ኢንተርኮኔክትድ ናቸው። ኔክሰስ አላቸው። ልዩነትም አላቸው። አንድ ስርዓት ለምሳሌ መጀመሪያ ሪፎርም ያደርጋል። ሪፎርም ካደረገ በኋላ ሪፎርም ሲያደርግ የሆነ ቦታ ላይ የሰራ ነገር አለ። አንዱ ዲፓርትመንት ላይ ሰርቶ ሌላ ቦታ ፌል ያደረገበት ያን ዲፓርትመንት የሰራውን ያሰፋዋል። ሪፎርም አደረገ። ስርዓት ውስጥ ያለው ችግር ሉፕ ሆል ዊክሊንግ ተስተካከለ። የሆነ ዲፓርትመንት የሆነ ሰው ጥሩ ነገር ተሰራ፣ ከዛ ውስጥ ግን ሁሉ ጋር አልተደረሰም፣ አዳረስከው። አሁንም በቂ ካልሆነ ሁለቱ ድምር ደግሞ ይሄ ሪፎርም መደረጉ ለስኬሊንግ አፕ መሰረት ሆነዋል። ስኬሊንግ አፕ መደረጉ ደግሞ ለምን ለትራንስፎርሜሽን መሰረት ሊሆን ይችላል። ሪፎርም ካን አልሶ ቢ ዘ ኮዝ ፎር ትራንስፎርሜሽን ማለት ነው። እነዚህ ነገሮች እራሳቸውን የቻሉ ትሎች ናቸው። ራሳቸው ባህሪ ያለ ራሱን የቻለ ባህር ያላቸው ናቸው፣ ግን አንዱ ሌላው ላይ ኦቨርላፕ ያደርጋሉ፣ ይደራረባሉ፣ አንዱ ሌላው ላይ ተጽዕኖ ያሳድራል። እኔ ማብራ ለምሳሌ ሪፎርም የሚደረግ እንትን ስቴጁ ምንድነው? ሪፎርም ያደርግ ተቋም ችግር ይለያል። ችግሩ መሰረት አድርጎ ፕላን እና ንድፍ ያወጣል፣ ይፈጽማል። ዘና ፈጻጸሙን ይገመግማል፣ ይከታተላል፣ ድጋፍና ክትትል ያደርጋል ማለት ነው። ስኬሊንግ አፕ የሚባለው ሀሳብ አላችሁ፣ ናሙና መርጣችሁ ተግባራዊ ተብ አንድ ዲፓርትመንት ላይ ምናምን ዘን ውጤት አመጣ ከዛ ሞከራችሁት። የተሞከረው ነገር ትገመግማላችሁ፣ ምርጥ ተሞክሮን ትቀምራላችሁ፣ አሰስ እና አዳብ ታደርጋላችሁ ማለት ነው። ከዛ ያን ከለያችሁ በኋላ ያ ምርጥ ተሞክሮ በሁሉ ጋር እንዲዳረስ ኤክስፓንሽን እና ኢምፕሊሜንቴሽን ታወጣላችሁ ከዛ ወደ ኋላ እንዳይመለስ ደግሞ ሳስተነብል እንዲሆን ኮንሶሊዴት እንዲያደርግ እንዲጸና ትሰራላችሁ ማለት ነው። ትራንስፎርሜሽን ግን ቪዥኒንግና ሞቢላይዜሽን ነው። መጀመሪያ ርአይ ነው የምትቀይሩትን ራእይ ካልቸር ምናምን ስለሆነ ፊውቸር ፎርሳይት አለው ረዥም ጊዜ ያያል ምናምን ማለት የቪዥንና የሞቢላይዜሽን እሴት የርእይ ለውጥና የአንድ ርእይ ተግባራዊ የሚያደርግ ከፍተኛ የሆነ ንቅናቄ መፍጠር ነው። ዘን በዛ ምክንያት ዲስራፕሽን እና ኢኖቬሽን አዲስ ነገር ትፈጥራላችሁ። የድሮ ማያስፈልገን ነገር ደግሞ ታፈርሳላችሁ፣ ዲስኮንቲኒ ታደረጋላችሁ ማለት ነው። ከዛ በኋላ ታስተካክላላችሁ፣ ሪስትራክቸር ታደረጋላችሁ፣ ሪኦርጋናይዝ ታደረጋላችሁ፣ መዋቅር ታስተካክላላችሁ፣ የሰው ኃይል ሪኦርጋናይዝ ታደረጋላችሁ። ዘን ሳስቴኒንግ ቼንጅ ነው። ሶ የቅድም ያለው ኢንክሪሜንታል ለውጥ የሪፎርም ላይ ኢንክሪሜንታል ለውጥ ስለሆነ እንደምታዩት ስቴጁ እንትን ነው። በጣም ሲምፕል ነው። ፕሮብለም አይደንቲፋይ ታገላችሁ ከዛ ፕላን ኢምፕሊመንት ታደርጋ እዚ ጋ ቴስት ነው የምታደርጉት ፓይለት ኬዝ። ከዛ የመጣው ኬዝ ትገመግማላችሁ፣ ትቀምሩታላችሁ ዘን እንዲሰፋና እንዲፈጸም ታደረጋላችሁ። መጨረሻ ላይ ወደኋላ እንዳይመለስ ለምሳሌ የግብርና ምርት ከሆነ አንድ ቦታ ላይ አንድ አርሶ አደር መቶ በአንድ መቶ ሀያ ኩንታል ስንዴ አምርቶ አጠገቡ ያለ ደግሞ የሚያመርት ከሆነ የአመቱ ሀያው እንዲሰፋ ነው የምትሰሩ እንደዛ ማለት ስኬሊንግ አፕ ማለት ግን ወደ ኋላ እንዳይመለስ ደግሞ መቶ ሀያ አንድ ጊዜ አምርቶ ነገ ጠዋት አስራ አምስት እንዳይመለስ ደግሞ ይሄኛው ግን የቪዥን የሞቢላይዜሽን ለውጥ ነው የምታጠፉት አለ የምታፈርሱት ነገር አለ ዲስራፕሽን አለው አዲስ ነገር ደግሞ ይቋቋማል ኢኖቬሽን አለው በዛ ምክንያት ማለት ነው ይሄ ዲስራፕሽን እና ኢኖቬሽን ስታደረጉ ደግሞ የምታፈርሱት አሁንም መዋቅር የምታባሩት ሰው የምትቀይሩት ሰው ምናምን አለ ሶ ሪስትራክቸሪንግና ሪኦርጋኒዛሽን ተቋም ይፈርሳል ደረጃጀት ይፈርሳል ምናምን ከዛ ደግሞ ሳስቴኒንግ ቸንጂያን ማስቀጥል ማለት ነው እያንዳንዱ ይሄ ያልነው ስቴጅና ፕሮሰስ እንደየ ሁኔታው ይለያያል ቅድም ለምሳሌ ስኬሊንግ አፕን ብለን ፓይለት ኬዝ ነው ብለናል ፓይለት ላይሆን ይችላል ለምሳሌ በመስሪያ ቤቱ አምስቱ ዲፓርትመንት ላይ ሞክረን አንዱ ወድቆ አንዱ ተሳክቶለት ሁሉም ሊወርቅ ይችላል ከዛ ያ የተሳካለት ለምን ተሳካለት ብለን እናጠናና እነዚያም እነዚያኞቹ ለምን ወደቁ ብለን እናጠናና፣ ምርጥ ተሞክሮ እንዲሰፋ እናደርጋለን። ሶት ሜኖት ቢ ፓይለቲንግ ተሞክሮ አንድ ቦታ ላይ ሊሆን ይችላል። እንደየ ሁኔታው ስቴጅ ሊሰፋ ሊጠብ ይችላል። አንዱ ተመሳሳይነታቸው ኮንቴክስት ነው የሁለቱም የሶስቱም ስቴጅ እንደየ ኮንቴክስቱ ሊለያይ ይችላል ነው። ሁለተኛው የባለድርሻ አካላት እንትን ነው፣ ከባለድርሻ አካላት ጋር ስለሚኖር ግንኙነት ነው። ሶስቱም የባለድርሻ አካል ግንኙነት እንትን ይላል። የትራንስፎርሜሽን ሀየር ሌቨል ደብዝ ያለው ኢንቮልቭመንት ለሁለቱም በመጠኑ ቢሆን ግን ዞሮ ዞሮ የባለድርሻ አካላት ተሳትፎና ትብብር ይጠይቃል። ሶስቱም ላይ አይታችሁ ከሆነ ሳስቴኒንግ ቼንጅ ይላል፣ በሪፎርም ስኬሊንግ አፕ፣ ትራንስፎርሜሽን። ለውጥ ደግሞ ወደ ኋላ እንዳይመለስ የሚያደርገው እንዳይቀለበስ የሚያደርገው እንዲቀጥል የሚያደርገው መሪ ነው። ጠንካራ አመራር ለሶስቱም እንትን ይላል። ሌላው ሶስቱም ላይ የታችሁ ከሆነ ሞኒተሪንግ ኤንድ ኢቫሉዌሽን የክትትልና ድጋፍ ስርዓት የግምገማ ስርዓት ያስፈልጋል። ሶኪ እነዚህ ነገሮች ብዙ እንትን ይሉታል። እነዚህ ነገሮች በጣም የተለያዩ ዲስቲንክት ኮንሰፕት ናቸው ፐርሴ፣ ግን በጣም የተለያዩ ደግሞ አለ። ለምሳሌ በካይል ልዩነታቸውን ጀምርና ለምሳሌ በሶስቱ መካከል የስኮፕ ልዩነት አለ። ሶ ሪፎርም የሚባለው ኢንክሪመንታል አጀስትመንት ነው የአይነት የቁጥር ለውጥ ምናምን፣ መለስተኛ ለውጥ ነው። ስኬሊንግ አፕ አሁን ያለው እየሰራ ያለው ውጤት ያመጣውን ነገር ማስፋት ማለት ነው። ትራንስፎርሜሽን ግን ፈንዳመንታል ሲስተሚክ ቼንጅ ነው፣ ስርዓታዊ ለውጥ መሰረታዊ ስርዓታዊ ለውጥ ነው። እሱ በስኮፕ ይለያያል ማለት የእንትና ሰፊ ነው፣ የትራንስፎርሜሽን በጣም ሰፊ ነው። ሁለተኛው የተጽዕኖ በእነዚህ ምክንያት የሚመጣው ተጽዕኖ የሚመጣው ለውጥ ጥልቀት ላይ ተመስርቶ ነው ልኞታቸው። ሰው ሪፎርም አሁን ያለውን ስርዓት አሁን ካለው ስርዓት ውስጥ ችግሩን ብቻ ለይቶ ያስተካክላል። ስኬሊንግ አፕ እየሰራ ያለ ነገር ለይቶ እሱም ብዙ ቦታ እንዲዳረስ እና ተጽዕኖ እንዲያመጣ ያደርጋል። ትራንስፎርሜሽን ግን አሁን ያለውን ኮር ሲስተም ችግር አለበት ብሎ ስለያመ ኮሩ ነው። ሪፎርም ጊዜ ኮር ሲስተም ችግር የለበትም የሆነ ቦታ ላይ ችግሩ ትንሽ ናት፣ እሱ ለይተን ትለዋለን። ይሄኛው ግን እንዳለ ዘሆል ኮር ሲስተም ችግር አለበት ሶ ኮር ሲስተሙን ነው አልተር የሚያደርገው የሚቀይረው ማለት። ሌላው የለውጡ ምንነ ባህሪ ላይ ነው የሚለየው። ሪፎርም ላይ ፖሊሲዎችን ፕሮሲጀሮችን መቀየር ሊሆን ይችላል የሚያስፈልግ። ስኬሊንግ አፕ ደግሞ ሪፕሊኬሽን ኤክስፓንሽን፣ ማስፋት ሪፕሊኬት ማድረግ እንዲባዛ፣ እንዲዳረስ ማድረግ ኤክስፓንድ ማድረግ ነው ስራው። የሆነ ነገር አለ እሱ ወደ ወደ ብዙ ቦታ ማዳረስ ነው። ትራንስፎርሜሽን ግን አዲስ ነገር ዲስራፕሽን ነው። ማፍረስ ኢኖቬሽን አዲስ ነገር መፍጠር፣ ከዛ አዲሱ ነገርና መዋቅር ተቋሙ እንዲስማማ ማድረግ ሪስትራክቸር በማድረግ ተቋሙን በማፍረስ ተቋሙ እንደገና በማስተካከል በምናምን። ማለት የሚያመሳስላቸው የለውጡ በእነዚህ ሶስቱ ምክንያቶች የሚመጣው ለውጥ አላማ ነው። ምንድን ነው አላማው? ነው። ሶ ውጤት ማምጣት ይፈልጋሉ አውትካሙን፣ በሪፎርም ጊዜ፣ በስኬሊንግ አፕ ጊዜ መቶ አንድ ቦታ ላይ መቶ ይመረታል በሄክታር አንድ ሺህ ሄክታሮች ደግሞ አምስት አምስት መቶ ያን ማስፋት ነው። አንዳንድ ሺህ እንዲመረት ማድረግ ነው። ሪፎርምም መቶ እንዳይመረት ያደረገው አንድ የሆነ ቀስፋ የያዘ ነገር አለ እሱን ማስተካከል ነው። ትራንስፎርሜሽን ከፍተኛ ለውጥ ነው። ስቲል ግን አውትካም ለውጥ ነው። የአውትካም ለውጥ ነው። የሆነ ነገር የሚስተካከል ነገር አለ። ሶስቱም ሶ ጎል ኦፍ ኢምፕሩቭመንት ነው። የማስተካከል ግብ ነው። የማሻሻል ግብ ነው ያለው ማለት ሁለተኛው ፕላኒንግና ይሄ ነገር ሁሉ ሶስቱም የሚፈጸመው አስቀድሞ ቅርስ ይወጣና ጠንካራ ያፈጻጸም ስራ ሲሰራ ነው። በዚህ ውስጥ ሶስቱም ይጠይቃል ክትትል። የድጋፍና ክትትል ስርዓት፣ ግምገማ ስርዓት ያስፈልጋል። እንደገና ስቴክሆልደር ኢንቮልቭመንት፣ የባለድርሻ አካላት ነው ይሄ ያመሳስላቸዋል። እነዚህ በሶስቱ መካከል ያለው ኢንተርሌትድነስ ምንድን ነው? ግንኙነት ምንድን ነው? ሪፎርም ለምሳሌ ለስኬሊንግ አፕ ቅድመ ሁኔታ ነው፣ ለማስፋት ቅድመ ሁኔታ ነው። አንድ ኢኒሺየቲቭ አንድ ቦታ እየሰራ ሌላው የሚወድቀው ያልሰራበት ቦታ ላይ ይስተካከለ ነገር ስላለ ነው። ቆርጦ መጣ ያለበት ሳይስተካከለ ነገር ሪፎርም መደረግ አለበት ማለት ሶ ለስኬሊንግ አፕ ለማስፋት ሪፎርም ቅድመ ሁኔታ ነው ማለት። ሁለተኛው ማስፋት የትራንስፎርሜሽን ኮምፖነንት ነው አንዱ አካል ነው። ካሰፋችሁ በኋላ በውጤቱ ትራንስፎርሜሽን እንት ሊል ይችላል። የባህል ለውጥ ምናምን ሊመጣ ይችላል። ኦር የባህል ለውጥ መጀመሪያ ሊሆን ይችላል። የሆነች ቦታ የባህል ለውጥ የመጣው አንድ ቦታ ከሆነ ያን የባህል ለውጥ ሁሉም ጋር ማዳረስ። ሶ በስኬሊንግ አፕ የሚመጣው ለውጥ ማይነር ኢምፕሩቭመንት ላይሆን ይችላል፣ መሰረታዊ ለውጥ ሊሆን ይችላል። ግን ያ ለውጥ ብዙ ቦታ ተዳረሰው ነው። ገባችሁ? የግድ ሪፎርም መሆን የለበትም። ስቴት ካን ፋንዳመንታል ቼንጅ ን ቼንጅ ዘ ኮር ሲስተም። ግን አንድ የሆነ ስፔሲፊክ ቦታ ነው፣ ጂኦግራፊ፣ ህዝቡ ቁጥሩ፣ የሆነ ትንሽ ቦታ ላይ ነው ወይ የሆነ ትንሽ ህዝብ ነው የተቀበለው። ያን ማስፋት ነው። ሶ የሪፎርም ኮምፖነንት ነው ማለት ነው። ሌላው እነዚህ ፕሮሰሶች ኢተራቲቭ ናቸው ማለት በየሁኔታው ይቀያየራል። እንደየሁኔታው የሚሻሻሉ የሚጨመሩ፣ የሚቀነሱ ነገሮች ናቸው። ዝም ብሎ የሆነ ስትሪክት ስቴጅ ኖሮት በቃ ይህን የምትፈጽሙት ይሄ ሶስቱም እንደዛ እንደገና፣ ይሄ ኮምፕሌክስ ሲስተም ሲሆን ውስብስብ የሆነ ስርዓትን የተመለከተ ከሆነ ሪፎርም እስከ ሪፓን ትራንስፎርሞች የምናደርገው አይለያዩ በጣም የተደባለቁ ነገሮች ናቸው። ሪፎርም የምንለው ስኬሊንግ አፕ ይሆናል። ስኬሊንግ አፕ ትራንስፎርሜሽን ይሆናል። ስኬሊንግ አፕ ደግሞ መልሶ ሪፎርም ይሆናል። በጣም እንትን ይላል። ሪፎርሞቹ ተደምረው ትራንስፎርሜሽን ያመጣሉ። ሶ ኮምፕሌክስ የሆነ ሲስተም ውስጥ በጣም እርስ በሱ የተቆላለፈ ስለሆነ እንደምናስበው የተለየ ላይሆን ይችላል። ሶ እነዚህ ሪፎርም፣ ስኬሊንግ አፕ፣ ትራንስፎርሜሽን የተለያየ አይነት ለውጥ ነው የሚያሳዩት። ያኛው አጀስትመንት ይሄኛው ሪፕሊኬሽንና ኤክስፓንሽን አንዱ ደግሞ የባህል የምናምን የብሊፍ የምናምን ቼንጅ ሆኖ ራዲካል ዲስረፕቲቭ ኢኖቬቲቭ ቼንጅ ነው። ሶ ሴፓሬት ግን ኢንተርሌትድ ናቸው፣ ሪኢንፎርሲንግ ናቸው። ስኬሊንግ አፕን ማድረጋችንም ሪፎርም ሳታደርግ ለሪፎርም ለትራንስፎርሜሽን ስኬሊንግ አፕ ግብዓት ነው፣ አንዱ ኮንዲሽን ነው። በጣም ኢንተርሌትድ ናቸው የሚለውን እንዲሁም ማለት ነው። ይሄ ክላሪቲ ሚፈጠር ይገባል። አብርሃም ሊንከን የሆምስቴድ ሎ አክት የሚባለውን ህግ ሲያወጣ፣ የባሪያ ስርዓት፣ የባሪያ ንግድ፣ የባሪያ አስተዳደርንትን ቀሪ የሚያደርግ ህግ ሲያወጣ የደቡቡ የሀገሪቱ ክፋይ ተቆጥቶ ወደ ጦርነት ገብተዋል። በዛ ጊዜ አሜሪካን ወደ ሲቪል ዋር ያስገባ መጥፎ ሰው ተደርጎ ይታሰብ ነበር። አሁን አብርሃም ሊንከን ከሞተ ከብዙ ጊዜ በኋላ ከብዙ አሰርት አመታት በኋላ አሜሪካ ውስጥ ጥቂት ከሚባሉ በላይፍ ታይም በአሜሪካን ታሪክ ውስጥ ተወዳጅ የሚባሉ ተወዳጅ ከሚባሉ መሪዎች ቁንጮ ነው። የዚህ ዘመን ዜጎች የዚህ ዘመን ትውልድ አብርሃም ሊንከን የሚያስበው 3 ነጥብ አምስት ሚሊየን ጥቁር አሜሪካውያን ከባርነት ወደ ነፃ ሰውነት ያሸጋገረ ታላቅ መሪ አድርጎ ነው። ጥሩ ነገር ስሰሩ የሆነ ጊዜ ለአጭር ጊዜ ችግር ይገጥማቸዋል። የማታ ማታ ግን ያ ችግር አይዘ ስኬት ነው የሚመጣው ከእናንተ ጋር ጣፈንታችሁ ዝግ አዝ ሎንግ አዝ ጥሩ ነገርና ትክክለኛ ነገር እስካደረጋችሁ ድረስ ማለት ነው። የፎርድ ካምፐኒ ፒንቶ ክራይሲስ የሚባል ገጥሞት ነበር። ፒንቶ የመኪና አይነት ነው ሞዴል ነው በ1978 እና ይሄ ፊውል ታንኩ የፈነዳ ብዙ እንትን አድርሷል። እና ፎርድ ኦነስት ሆኖ በ1978 አንድ ነጥብ አምስት ሚሊዮን መኪኖችን ጠራ። ችግር ደርሷል አስተካከላለሁ ብሎ እና ይሄ ፊውል ታንኩ ላይ ያለውን ችግር ፈቶ መለሰላቸው። ቴምፖራርሊ ስሙ እንዲጠፋ አድርጎታል። አምሳ ሚሊዮን ዶላር ከስሯል ይሄ ካምፓኒ። ከዛ በኋላ ግን ፎርድ ታማኝ አገልጋይ ነው፣ ደንበኞቹን ያከብራል፣ አይዋሽም፣ ኢንቴግሪቲ ያለው ካምፓኒ ነው፣ ኢንሽናል ኢንቴግሪቲ ያለው የሚል ከፍተኛ ስምና ዝና ከበሬታን አግኝቷል። ኢንሽናል ኢንቴግሪቲ ሲኖረን እንደ ግለሰብ ኢንቴግሪቲ እንደ ኢንቴግሪቲ ሲኖረን ትንሽ ዋጋ እንከፍላለን። ትርፉ ግን የትየለሌ ነው፣ እጥፍ ድርብ ነው። ኢንቴግሪቲ ካለን የሚገጥመን ችግር ቴምፖራሪ ነው። እውነተኛ እስከሆነ ድረስ እንደሆነ ለራስ ለቃል ታማኝ መሆን ይገባል። እቅድ አምል ተሰጠኸኝ ማለት ይህን እፈጽማለሁ ብለህ ቃል እየገባህ ነው። መጽሐፍ ቅዱስ ላይ ወይ ቁርአን ላይ ሊያታረገው ይችላል። እንደዛ ብለህ ቁጥረው ስራ ስሰጥህ እሰራለሁ ብለህ የሚል ማለት ኮሚቴ አቋቁሜ ሰላሳና አርባ ተቋማት ጋር ተነጋግረን ኮሚቴ አቋቁመን ስንሰጥ ስራ እንድትሰራ ነው እንጂ እንድትወው አደለም፣ እንታበላሽ አደለም ካልሆነ ኢንቴግሪቲ የለህም ማለት ነው። ኢንቴግሪቲ የሌለውን ሰው ደግሞ ማን ነው ቫሉ የሚያደርገው? ማን ነው ዋጋ የሚሰጠው? ፓንታጎኒያ የሚባል አውትዶር አፓረል ኮምፐኒ ነው። ልብስ የሚሸጥ ነው። ልብሶችን ይሸጣል። አውትዶር እንትን እና ብላክ ፍራይዴይ የሚባል ቀን አለ አሜሪካ። ብላክ ፍራይዴይ ከፍተኛ ቅናሽ የሚደረግበት ነው። እና አንዱ መቶ ፐርሰንት ይሄ ለኢንቫይሮንመንት ሴንስቲቭ ስለሆነ ፓንታጎኒያ መቶ ፐርሰንት ሪሳይክል እንትነው ፖሊስተር ነው የምጠቀመው ለልስ ብሎ ካምፔን ያረጋል። በብላክ ፍራይዴይ የሚሸጠውን እንትን ሴልስ እንዳለ መቶ ፐርሰንት ለኢንቫይሮንመንት አውላለሁ ብሎ ቃል ይገባል እና በአንድ ቀን አስር ሚሊዮን ዶላር ሰራት። ይሄ ካምፓኒ ባለው መሰረት ቃሉን ጠብቆ አስር ሚሊዮን ዶላሩን ለኢንቫይሮንመንት ከውዝ ዶኔት አረጋል። በዚያ ምክንያት ይሄ ካምፓኒ ተወዳጅ ሆኖ ቃሉን የጠበቀ ኢንተግሪቲ ያለው ካምፓኒ ተደርጎ ተወስዶ በየአመቱ 15% እያደገ ነው እና ተቋማት ኢንተግሪቲ ያላቸው ሲሆኑ ሰዎች ኢንተግሪቲ ያላቸው ስለሆኑ ዝም ብሎ ኢንተግሪቲ ደስ የሚል የሚያምር ነገር ስለሆነ ብቻ አይደለም፣ ኢንተግሪቲ በራሱ ግብ ነው፣ ግን ደግሞ ተጨማሪ ትሩፋት ያመጣል። ፓታጎኒያ ኢንተግሪቲ ኑሮት 10 ሚሊዮን ዶላር ከተሸጠ በኋላ ዋሽቶ ወደ ካዝኖ አላስገባም ሰጠ። ያ በየአመቱ 15 ፐርሰንት፣ መጀመሪያ 10 ሚሊዮን ዶላር በአንድ ቀን መሸጥ ከባድ ነው። በየአመቱ 15 ፐርሰንት እንደ ካምፓኒ እንዲያድግ ማለት በስድስት በሰባት ዓመት በጥፍ ያድጋል ማለት፣ አስገራሚ እንትን ግሮዝ ነው። ማዘር ተሬሳ ተመሳሳይ ታሪክ ነው። ማዘር ተሬሳ እዚህ ሀገር መጥቶ በሰባ ሰባት ብዙ ወጣት ሕጻናትን አትርፈዋል። ኤግዛምፕል የማዘር ተሬሳ ይሁላ የብዙ የበጎ አድራጎት የፊላንትሮፒ የሰዎችን ችግር ለመፍታት ያለ ኮሚትመንት የታላቅ ስብእና ምሳሌ ናቸው ለሁላችንም ማለት ነው። ሊዲንግ ባይ ኤግዛምፕል የሚባል አለ። ስታርባክስ ሰራተኞቹን የጤና አጠባበቅ፣ የኮሌጅ ቱዊሽን ፊ፣ ስቶክ ኦፕሽን እየሰጠ ሰራተኞቹን ማበረታት ጀመረ እና ስታርባክስ በጣም የተከበረ ተቋም ሆኖ ስቶክ ፕራይሱ በ200 ፐርሰንት ጨምሯል፣ ከ1992 እስከ 2000 ወይ ደግሞ ቸልችልዝ የሚባል ሰውዬ የስታርባክስ ሲኦ በነበረበት ጊዜ ማለት ነው። የሆነ መልካም ነገር ስናደርግ ሰው አይቶ መልካም ነገር ይሰጠናል ሰው መልካም ነገር ዝም ብሎ ለህሊናችን እናደርገው እንችላለን፣ ግን እሱ ብቻ ሆኖ አይቀርም። ሌላ ተጨማሪ ያላሰብነው መና ይዞልን ይመጣል፣ ሲሳይ ይዞልን ይመጣል። እና ስታርባክስ ይሰሩ የነበሩ ሰው ሰራተኞች ዲግሪ መያዝ ችለዋል። ያ ደግሞ ሰራተኞቹ ስታርባክስን ለቀው ይወጡ የነበሩ ሰራተኞች በአምሳ ፐርሰንት እንዲቀንስ አድርጓል። እና ሰራተኞች ሳቲስፋክሽን 80 ፐርሰንት ስታርባክስ ውስጥ 80 ፐርሰንት እንዲደርስ አድርጓል። ከብዙዎቹ እንደ ስታርባክስ አይነት ሪቴል ካምፓኒስ በብዙ ሪቴይል ካምፓኒ ውስጥ ከፍተኛ ጆብ ዲስሳትስፋክሽን አለ። በብዙ ጥፍ የሚበልጥ ስኬት እንትን ብለዋል። ፓታጎኒያ መቶ ፐርሰንት የሚሰጣቸው ልብሶች አካባቢ እንዳይበክሉ የማይበክሉ ለማድረግ እንትን ብሎ ቃል ገብቶ በ2005 ማለት ነው እና ከሚያገኘው ገቢ ውስጥ አንድ ፐርሰንቱ ለአካባቢ ጉዳዮች እንዲውል ቃል ገብቶ መፈጸም ጀመረ። በዛ ምክንያት ህዝቡ ደግፎት ካምፓኒውን ወዶት በየአመቱ የአመት እድገቱ የገቢም የምትን ሽያጭ እድገቱ በየአመቱ 15% ማለት ጀመረ ወይስ ኤክሰፕሽናል በምሮ አባለም ያልተለመደ አይነት ክሮዝ ነው። ኢቭን ኢኮኖሚ ክራይስ በነበረበት ሪሰሽን በነበረበት ጊዜ ኮቪድ-19 በነበረበት ጊዜ ይሄ ካምፓኒ ኤክሰፕሽናሊ ሰው ከገዛው አይቀርማ ለፓታጎኒያ ነው። አንደኛ ቃሉን ይጠብቃል። ሁለተኛ የአካባቢ ችግር እንዲቀረፍ አንድ ፐርሰንት ከገቢው ውስጥ አንድ ፐርሰንቱን አስተዋጽኦ እያደረገ ነው። ስለዚህ ብሎ ሰው ከሩቅ ተነስቶ አጠገቡ ያለውን ሾፕ አልፎ እሱ ጋር ይገዛል። ሊስ መግዛት ይፈልግ ማለት ከውዝን ሳፖርት ማድረግ ስለሚፈልግ ማለት እና ይሄ ካምፓኒ አምሳ ሚሊየን ፓውንድ ኦፍ ካርበን ኢሚሽን ወደ አካባቢ ልቀቅ የነበረ አምሳ ሚሊየን ፓውንድ ካርበን ኢሚሽን ተከላክለዋል ይባላል። ይህ መቶ ፐርሰንት በ2025 መቶ ፐርሰንት ሪሳይክል የሆነ አካባቢ ማይጎዳ ፖሊስተር ለመጠቀም ቃል በገባው መሰረት ማለት ነው። በአንድ በኩል ገቢው ያደገ ነው፣ በሌላ በኩል ኢንቫይሮንመንት ችግር እየቀረፈ ነው፣ ሰራተኞች ደስተኛ ናቸው። እንደዚህ ሶስት አራት ነገር የምታሳካ በአንድ ድንጋይ ሶስት ወፍ እንደመግደል ነው። አብርሃም ሊንከን ጥቁሮችን በባርነት ስርዓት ሲሰቃዩ ነበሮች። ጥቁሮችን ነጻ አወጣለሁ ብሎ ቃል ጠበቀ። ቃል ገባ። ቃል በገባው መሠረት 1863 ሆም ስቴድ ሎው አክት አወጀ። ይሄን ማስቆም የፈለገው የደቡብ ክፋይ የአገሪቱ ክፋይ ጦርነት አወጀ። ተዋግቶ አሸንፎ አሜሪካ ላንድ ኦፍ ፍሪደም አሜሪካ የነጻነት ሀገር የጥቁሮችም የነጮችም የሴቶችም የወንዶችም የሁሉም ነጻነት ሀገር ተደርጋ እንድትወሰድ በብዙ ትሪሊዮን ዶላር የማይገኝ ብራንዲንግ ገንዘብ በገንዘብ ማይተመን የነጻነት የነጻነት ቀንዲድነት የነጻነት ምሳሌ የሚባል ስምን አጽንቷል። ይህ ለአሜሪካ እስካሁን ድረስ ባል አብርሃም ሊንከን እንደ ሰው ደግሞ ሌጋሲ ሁል ጊዜ በዚህ እንዲታወስ አድርጎታል። ነልሰን ማንዴላ ቃል በገቡት መሰረት ነጮች ጥቁሮች በፈንታቸው በነጮች ትከሻ ላይ እንዲፈነጩ ሳይሆን እኩልነት እንዲፈጽሙ ሳውዝ አፍሪካን አዲሱን ሀገረ መንግስት አዋቀሩ። ሰዎች ይህን በጣም ስለወደዱት ከ1994 እስከ 2008 በነበረው ወቅት ጊዜ ወቅት የደቡብ አፍሪካ ኢኮኖሚ በ30 ፐርሰንት አድጓል። እና የተረጋጋ ሰላማዊ ሁኔታ፣ ከፍተኛ የሆነ የውጭ ኢንቨስትመንት የተገኘበት ጊዜ ነበር እና በዚህ ወቅት ኤፍዲአይ ፎሬን ዳይሬክት ኢንቨስትመንት ደቡብ አፍሪካ ውስጥ በመቶ 50 ፐርሰንት ጨምሯል። ከዛ በላይ ደቡብ አፍሪካውያን ኖርዘርን አየርላንድ፣ ቦስኒያ፣ ሩዋንዳ ምናምን ሰላም እንዲፈጠር ምክንያት ሆነዋል። ተሰሚነት ትልቅ ስምና ዝና ክብረው እነሱ ነርሴ ማንዴላ የተናገሩትን ሁሉ ሰዎች እምቢ ማለት ሲከብዳቸው ድረስ ያሉትን ለመፈጸም ሞራል ኤግዛምፕል ሆነዋል። ትንሽ ትልቅ የለውም። ማንዴላ ሳውዝ አፍሪካ ውስጥ ኢምፕለሜንት አደረገው። ያንተ ዲፓርትመንት የዲፓርትመንት ማንዴላ መሆን ይችላል። የቡድን ማንዴላ መሆን ይችላል። ኤክስፐርትም ሆነ ፖዚሽናል ሊደርሺፕ ኢንፍሉዌንስ ነው። ሶ ሰዎች ምሳሌ ከሆኑ ስራቸውን ጥንቅቅ አድርገው ከሰሩ ከደከሙ፣ ራሳቸው እየሰሩ ሌላውን ስሩ ካሉ ምንድን ነው የሚመጣው? አንድ ጋላፒ ሰርቬይ ይባላል እና ስራ እየሰሩ ሌሎቹ እንዲሰሩ የሚጠይቁ ሊደርሺፕ፣ በምሳሌ በአብነት የሚመሩ መስሪያ ቤት ያለበት ሰራተኞች አመራሮች ያሉበት መስሪያ ቤት ውስጥ ሰራተኞች 21% ሞር ፕሮዳክቲቭ ይሆናሉ። በተመታቸው ይጨምራል። 41% ሰራተኞች ከካምፓኒያቸው ጋር ከዚህ ካምፓኒ ጋር ይቆያሉ። ካምፓኒያቸውን አመራሮችን በከፍተኛ ደረጃ ያምናሉ። የሰራተኞች ሰርቬይ ደግሞ እንደሚያሳየው 88% ሰራተኞች ሊደርሽፕ በኤግዛምፕል የሚከተልን አመራር በአብነት ለመምራት የሚሞክር አመራር ለመቀበል እና በእሱ ለመመራት ይፈልጋሉ። ሶ ሰራተኞች አይለቁም። የሰራተኞች እርካታ ከፍተኛ ነው። ከታች ከፍተኛ የሆነ ቦተም ላይን ፐርፎርማንስ ከላይ ብዙ የሚሰራ ታች ደካማ ሳይሆን ከታች ፐርፎርማንሱ ከታች ጀምሮ እየተነሳ የሚሄድ ካምፓኒ ይሆናል። ሶ ቃላቸውን የሚጠብቁ በኤግዛምፕል የሚመሩ መሪዎች ይከበራሉ፣ ተጽዕኖ ይኖራቸዋል። ዝም ብሎ ቃል ለመጠበቅና በኤግዛምፕል ለመብራት ብሎ የሚሰሩት ስራ ከባድ ስምና ዝና ከበሬታ ያመጣላቸዋል፣ ኢንቴግሪቲ ይኖራቸዋል፣ ተቋማቸው ስኬታማ ይሆናል፣ ህዝቡ ይደግፈዋል። እና ቃል አለመጠበቅ፣ ቃል የገባውን አለመጠበቅ፣ ታማኝ ሆኖ አለመገኘት፣ የኢንቴግሪቲ ችግር ያለበት መሆኑ መገኘት ተቋምን ያፈርሳል፣ ማህበራዊ ምስቅልቅልን ያስከትላል፣ ኢኮኖሚያዊ ቀውስን ያመጣል። እና ሊደርሺፕ ፌሊር ሲኖር፣ ብሪች ኦፍ ትረስት ሲኖር ይሄ ኤንሮን ስካንዳል የሚባል ኤንሮን የሚባለው ከምፓኒ በ2001 ዘጠና ዶላር ነበረ ፐርስቶክ የስቶክ ዋጋው ማለት በ2001 አጋማሽ ላይ ማለት እና ጭበርብሮ ፎልስ ሪፖርት አውጥቶ ከዛ ባለሙያዎች ነቅተውበት ህዝቡ ሲያውቅ በዚሁ ዓመት መጨረሻ በ2001 መጨረሻ ላይ የስቶክ ዋጋ ከዘጠና ዶላር ወደ 0.26 ዶላር ወረደ እና እዚህ መስሪያ ቤት ውስጥ ተቀጥሮ የሰሩ የነበሩ ሰራተኞች ሁለት ቢሊዮን ዶላር ፔንሽን አጡ የጥሮታ እንትና ናቸው ማለት 17ሺህ ሰዎች ስራ አጡ። በዛ ምክንያት ይሄ ሳርባስ ኦክስሊ አክት የሚባል ካምፓኒዎች ኢንተግሪቲ እንዲጠብቁ የሚያስገድድ አዲስ አዋጅ እንዲወጣ ምክንያት ሆኖ፣ በአጠቃላይ እዚህ የዚህ ካምፓኒ ሸር ቫልዩ እና እዚህ ካምፓኒ ሸር ገዝተው ባለቤት የነበሩ ሰዎች 74 ቢሊዮን ዶላር ከሰሩ ህዝቡ አጠቃላይ በኮርፖሬት አሜሪካ በኮርፖሬት ወርልድ ቢዝነስ ካምፓኒዎች የነበረው እምነት በከፍተኛ ደረጃ ቀነሰ። በዛ ምክንያት አሜሪካውያን በኮርፖሬቶቻቸው ጋር ኮርፖሬሽኖቻቸው የሚያደርጉት ኢንቨስትመንት በ25 ፐርሰንት ቀነሰ። የኤንሮን ስህተት ካምፓኒውን አፈረሰ፣ ጥሮተኞች የጥሮታ ፈንድን እንትን አደረገ፣ 17 ሺህ ሰው ስራ አጣ አደረገ ሄዶ ደግሞ ጭራሽ የአሜሪካ ቢዝነስ ካምፓኒዎች አጠቃላይ ጎዳ። ሌላው ሰራተኞች በካምፓኒያቸው ላይ ያላቸው እምነት በከፍተኛ ደረጃ ይሸርሸራል። ዌልስ ፋርጎ ስካንዳል የሚባል እንትን አለ። ሰራተኞች የሽያጭ ኮታ ነበራቸው እዚህ ካምፓኒ ውስጥ የሚሰሩ እና ዌልስ ፋርጎ ኢንቴግሪቲ ያለው ኢንስቲሽን ነው ብሎ ይለፍፋሉ። ግን ሴልስ ኮታ ለማሟላት እያንዳንዱ ሰራተኛ ፌክ አካውንት እንዲከፍት መገደድ ጀመረ። ይሄ ካምፓኒ እንደዛ ማድረግ ውስጥ ሲደረስበት 185 ሚሊዮን ዶላር ተቀጣ። የተፈጠረው ቀውስ የካምፓኒውን መልካም ስምና ዝና በከፍተኛ ደረጃ አጎደፈው። እና ብዙ ደንበኞች በዚህ ምክንያት ወልስ ፋርጎን ለቀው ሄዱ። ሲኢኦ ከኃላፊነቱ ወረደ። በ5300 የሚሆኑ ሰራተኞች ከስራ ተባረሩ። በዚህ ካምፓኒያ በወልስ ፋርጎ ባንክ ነው ሰዎች የነበራቸው እምነት በ25 ፐርሰንት ቀነሰ። የሸር ቫሊዩ ይሄ ባንክ የነበረው ሸር ቫሊዩ በ15 ቢሊዮን ዶላር በጥቂት ሳምንታት ውስጥ በጣም አሽቆለቆለ። 30 ሺ የሚሆኑ ሰራተኞችም በውስጥ ዲሲፕሊን ኮሚቴ ጥያቄ ምን ተወጠሩ። ዲሳትስፋክሽን ካምፓኒው ደስተኛ ያልሆነ ካምፓኒ ሆነ።